ሁለት ታላላቅ ሃይማኖቶች የተቀደሰ የጾም፣ የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላ ህዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረ ነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ኢ ስነምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። አሰላሙ አሌይኩም ወርህመቱላህ ወበረካቱ። ዲና የተከበራችሁ የቻናል የተከታታዮች እንኳን ሰላም መጥታችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አባራታቱ። ለቻናል አዲስ የሆናችሁ ሰብስክራይብ አርጉኝ። ዲሆ መልክቷን አውሯት። ዘውትር የምሰራቸው ቪዲዮዎች እንዲደርሷችሁ እና ዛሬ ይዤላችሁ የመጣሁት ውዱ ነብይ ሳያውቋቸው መጥፎ አፉ ስለሳቸው በሚል ርዕስ ነው የመጣሁት። እና ስለሳቸው ምንም ሳያነቡ ምንም ሳያውቁ መጥፎ አመለካከት ላላቸው ለነሱ ነው ዛሬ የሸላቸው የመጣሁት። እስከ መጨረሻ ድረስ ቪዲዮን ተከታተሉ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ማለት ነው ትንሽ ስለሳቸው ተወርቶ አያልቅም። ታሪካቸው የሚያውድ ነብይ ፊዲያከ ነፍሴ የኡሚ የአቢ የረሱሉላህ ሰለላሁ አለይሂ ወሰለም። የማነባው እኔ ተፈላስፌ እንዳይመስላችሁ፣ ሰሃቦቻቸው መሰከሩ ስለሳቸው። ሽቶ ሲነካካ ይበልጥ ይሸታል። ነቢዩ መሐመድ ሰለላሁ አለይሂ ወሰለም ስማቸው ሲነሳ መልካም ሽታቸው ዓለሙን ያውዲያል። የእኔ የእሳቸው በአካል ያገኟቸው ቀድሞም አማኞች እንደገለጿቸው የኔ ውድ ነብይ መልካቸው፣ ንግግራቸው፣ ስራቸው፣ ወዘተ ሁሉ ነገራቸው የሚያምርና ማራኪ ነበር። ከንግግርም ከአለባበስም ከምግብና ከመጠጡ ነገሮችም ንጹሕና ይበልጥ ደስ የሚለውን ይወዱና ይጠቀሙ ነበር። ሽቶ መጠቀምንም ያዘወትሩ ነበር። ከሚጠቀሙት ሰው ሰራሽ ሰው ሰራሽ ውጫዊ ሽቶ ይልቅ ከውስጣቸው ንጽህነት የሚፈልቀውና እና የተፈጥሯዊ ውብ መያዛቸው ያለፈበት መንገድ ሳይቀር በማወድ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ አልፈዋል ማለት ነው ይባል ነበር። በሰላምታ ጊዜ ሰውነታቸው የነካ የሰው ራሱ የነካው ሰውም ራሱ ሽቶ የተቀባ ያክል እርሳቸውን የነካው የሰውነት ክፍል ሽቶ ሽቶ ሽት ነበር። ለተከታታይ አስር ዓመታት ገደማ በበጎ ፈቃደኝነት ሲያገለግላቸው የቆየው ባልደረባቸው አነስ ኢብኑ ማሊክ ራዲያላሁ አንሁ ስለእሳቸው ሲናገር የሚከተለውን ብሏል። እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዳፍ ለስላሳ የሆነ ሐር እንኳ ለክቼ አላውቅም። እንደሳቸው ሽታ ያለ ምንም ነገር አሽትቼ አላውቅም። ጃቢር የሚባለው ባልደረባቸው ደግሞ እጃቸው የሽቶ ዕቃ ውስጥ ተነክሮ የወጣ ነበር የሚመስለው ብለዋል። ልዑልና ሀያሉ አላህ በሁሉም ነገር ያጸዳቸውና ያነዘራቸው ውድ ነቢይ ይህ የተፈጥሮ የአላህ የሰጣቸው ውስጣዊ ውጫዊ ውበትና መዓዛቸው ለወዳጆቻቸው ሁሌም ይናፈቃል። ለጠላቸው ግን ጉንፋንና ራስ ምታት ያስይዛል። የታመመ አይን ብርሃን አይመቸውም፣ የእበት ትልም የጽጌረዳ ሽታ አይወድም ይባል የለም። ይህን ውድ ነብይ መንገድ አለመከተል ያሸመቅቃል። በመንገዳቸው የጸና ግን ሁሌም እንዲኮራ ይኖራል። እስኪ የተሰማኝ ደግሞ እኔ ትንሽ ጽፍ ያለውና ልጨምር ማለት ነው። እኳንተ ነህ የምታወራው ስለሳቸው፣ አድር ስም እንኳ ከጫማቸው፣ አሮን በከፊል በካርቶን ጠርጎ ከፊል እኮ አለ ደርቆ። እኳንተ ነህ የምታወራው ስለሳቸው፣ አድር ስም እንኳ ከጥፍራቸው፣ እጅህን አንሳ ከራሳቸው የዓለማት ጌታ ላካቸው ለዓለም ብርሃን። መከተል አችልም አንተማ ጠመሃል። መከተል ሲያቀትህ ደግሞ ሰደብኳቸው ጌታ አለቋቸዋል እስከዛኛው ዓለም ይህ ብቻ አይደለም፣ የሳቸው ብዙ ነው ታሪካቸው እናመሰለሳቸው ዝም ብላችሁ በደነ እናም ስለ ልብሳቸው በደና ነብስ ዝም ብላችሁ በጭፍን ከምትሳደቡ ከምታንቋሽሹ እስኪ ምን ይላል ብላችሁ እስኪ አንብቡ። አለ በአማርኛ ግዴታ አረብኛ ቁርኣን ብቻ ሌለም ተፍሲሩ፣ አለ በአማርኛ ሐዲሱ ቁርኣን ሁሉም አለ የበለ የለም። ስለዚህ እስኪ አጽኖ ስለሳቸው እና፣ ምንም የነሱ የሚያስነውር ነገር ምንም የላቸውም። ለሰው ልጅ ይጠቅማል የተባለው ነው። አላህ በነሳቸው ሰበብ አድርጎ ለእኛ የላከልን ማለት ነው። እኛ መሐመድ ሰለላሁ ዐለይሂ ወሰለም አናመልክም፣ ምን አንልም። ምንም ብቻ የነሳቸውን መልእክት ነው የምንከተለው። አላህ ለሳቸው የሰጣቸውን ለህዝቦች ነገራቸው። ባንተን ተምሳሌ ያርገልክ ያለውንና አስተምራቸው ብሎ የላካቸውን ትምህርታቸውን ብቻ ነው እኛ ከሳቸው የምንቀስመው እንጂ እኛ ነብዩ ሰለላሁ ዐለይሂ ወሰለምንም አናመልክም። ሰው ናቸው፣ ፍጡር ናቸው፣ ነቢይ ናቸው። የሚመለከው አንዱ አላህ ሱብሃነ ወተዓላ ብቻ እና ብቻ ነው። የማንም ምንም አማላጅ ምንም ምንም ነገር አይፈልግም። ቀጥታ እኔን ለምኑኝ፣ ጠይቁኝ፣ እሰማችኋለሁ። አንተ መሐመድ ወይ ጠይቅ፣ እኔን ቀጥታ ይጠይቁኝ ብሎ አላህ ተናግሯል። እና እኛ እንደዚህ የምንወዳቸውም ሆነ የምንላቸው እነሱን እያመለክን ሳይሆን አላህ ስላዘዘን ነው እሱን ሙሐመድን እስካልወደዳችሁ ድረስ አማኞች አይደላችሁ ስላለን የአላህ ስጦታ ነው። ደግሞ የመውደድ ማለት የአላህ ስጦታ ነው። አላህ ነው የሚሰጠው ከኢማን ነው የሚገኘው ዝም ብሎ አይገኝም ማለት ነው። እና እንስማማ፣ ተስማምተን እንኖር፣ ሃይማኖታችን ይቀመጥ። ምንም የሚያነካካል ነገር የለም። ሁሉም የፈለገው መኖር መምረጥ ይቻላል። ግን ማቆሽ ሲመሳሪ ምን አመጣው? ምን ያረጋልሽ? ተስማምተን ተከባብረን መኖር ባለብን ቀን ኑሮ ሀገራችን ሰላም የምትሆነው እኛ አንድ ስንሆን ነው ማለት ነው። እኛ እርስ በርሳችን በሃይማኖት በዘር በፖለቲካ የገባን ከተከፋፈለ ራሳችን ሁላችን ለምነን የምንቆጠው ኢትዮጵያ መቼም ሰላም አትሆንም። ሰላም የምንፈጥራት ሀገራችን እኛው ራሳችን ሰላም የምንፈጥረው እና አንድ ሰው ሲሳደብም ሆነ ሲያጠፋ ደግሞ ያንን ሰው ሁላችንም ተባብረን ሙስሊም ክርስቲያን የሱን ሰው ተባብረን ነው ያኔ ዳግመኛ ሌላም ሰው እሱን ተከትሎ እንትን እንዲያይል ያንን ሰውን ማጥላላት ያለብን እንጂ። ልክነ እውነት ነው ልክነ እውነት ነው። እስላም ስለተሳደበ እናንተ ከሱ ጎን ሆናችሁ ልክነ ልክነ ልክነ ማለት የለባችሁ። በዚህ የሚቀጥለ ማለት ነው እና ሃይማኖት ይከበር፣ ሃይማኖት ይከበር፣ ሃይማኖት ከምንም ከምንም ከምንም በላይ ስለሆነ ማለት ነው እና የሚከባበር ወገኖቼ ስደት ያገናኘን እንዲህ አይነት ዩቲዩብ ያገናኘን አብረንም አብረን የሚያደግ ናችሁ፣ ብዙ ብዙ ጓደኞቻችንም ስላላችሁ እንከባበር እንከባበር እላለሁኝ። ያው ዛሬ ይሄን ነበር እየላችሁ የመጣው ቪዲዮንም ስለወደዳችሁት ተስፋ አደርጋለሁ። ላይክ ሼር፣ ሰብስክራይብ